ካዩ ዘቤስት ዋን በቃ አዶኒያ ምን ሰርቶ ነው? አዶኒያ ያልመከረው አንተ ምን ሰራ ብትባል ፎር ኤግዛምፕል ማለት ነው ዩቲናስ መላ ኢትዮጵያውያን ወይም ደግሞ የዩቲናስ አድናቂ ዝም ብሎ እንደዚህ ቢሰጣት ራሱ አንተ ወጣና እሱ ይጫወት ከእኔ ጋር ያልጫውተኝ እሱ ለምን ያጓጓኛል?

ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮችን እንመለከታለን። አሳብ አስተያየቶቻችንን እየሰጠን አብረን እንቆያለን። ቲክታክሮች ለሁለት ተከፍሏል። ቲክታክ ክሬቲቭ አዋርድ ላይ የአዶናይ አድናቂዎችና የዩቲናስ አድናቂዎች ተከፋፍሏል ማለት ይቻላል። እውነታው ግን ምንድን ነው? ማን መመረጥ አለበት? ይሄ ጉዳይስ ከእርዳታ ጋር ምን አያያዘው? ስለ እርዳታ የምናነሳው ነገር አለ። ዩቲናስ እና አዶናይ የእርዳታ ጉዳይ ውስጥ እጃቸው ገብቷል። በምን እንመለከታለን እናንተም እስከ መጨረሻ ድረስ ቪዲዮን ትከታተላላችሁ። ትከታተሉ ሌሎችም ሐሳባቸውን እንዲሰጡ እንዲሳተፉበት ቪዲዮውን ላይክ በማድረግ ተሳተፉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ለመጀመሪያ ጊዜ የምትመለከቱ ሰብስክራይብ በማድረግ የሁል ጊዜ ቤተሰቡ ሁኑ። እስከ መጨረሻ ድረስ የትም እንላት ልክ ጸጉሯን እንዳዩኝ ነው የድህነት የክርስትና እናትነ ሆነች የገባኝ ማለት ነው የጎረቤት ነው ወይስ ደግሞ የባዳ ነው? እንደዚህ ቁንጥር እስኪይዝ ድረስ እንዴ፣ ምንድን ነው እንደዚህ አፈር እስክትመስል ይድርስ ራስሽን መጣል። ደግሞ ስለ መልክ ታወሪያለሽ። መልክ መልከ ጠፉ በቂጤ ደገፉ አሉ። ጆይ ጃንታ ና አይደለ እንዴ የምትመጪው? እሱ በስንት ጣዕሙ። እንዴ አንቺ ፈጣሪ ጀምሮሽ፣ እኔ አይደለ እንዴ በጭቅ የጨረስኩሽ? እንረሳሳለን። በነገራችን ላይ ማለት ነው በመጨረሻው ዘመን ወንድም ወንድሙ ላይ ይነሳል፣ ድሃው ድሃው ላይ ይነሳል ማለት ነው። እዚህ ነው እኮ ነው እንዴ የምትወስዱትን ኦቨርዶስ ቀነስ አድርጉት። እንዴ በልኩ አድርጉት። ምንድን ነው ይሁላ ኮንፊደንስ። አረ ተደበቂ። በነገራችን ላይ ጓደኞችሽ ናቸው ለዚህ ሁላ ነገር የዳረጉሽ። ቆንጆ ነሽ፣ ቆንጆ ነሽ እያሉሽ ምራ ጠመኔ። በቃ ሰው በነጻነት ምንም ነገር ማድረግ አይችልም። እስኪ ቪዲዮ ኒውት እና ኮሜንት አብረን እናንባለን። አላቋርጥ ጀምሬ ቆርቆረው ሰው ቢያወራ ስለ እኔ እንዳይረጭብ ጆሮ ጆሮን አረካት ወንድሜ ጆሴ ጋር በአንዴ ስም አገኛችሁ። የአይምሮውን ሲቲንግ እያስተካከለ ነው። በዛ በኩል ያለውን ጆሮ ነው እንደ የምጠርገው። በቃ የሆነ የሚያስገብ ቪዲዮ ፖስት አድርጎ እንጂ ቲክቶክ ላይ ኮመንት የሚጽፉ ሰዎች በቃ አይታክታቸው ምርጥ ምርጥ በመጻፍ በቃ አይቦዝኑም። እኔ ግን ኮመንት የሚጽፉ ሰዎች ቪዲዮ ቢሰሩ በጣም ደስ ይለኛል። ብዙ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ምንድናችሁ ግን የዘንድሮ ዘጠነኛ ክፍሎች አታቂው ኦፕ ላአርገ እንዲ ልበሳሳ እን ብሩክ ኒውስ ወይስ ሙሴ ሰለሞን? ብሩክ ኒውስ አመሰግናለሁኝ። ሀብታም በሆን ለአወራ ነበር። መልስ ለሷ ላደርግላት ነው ማለት ነበር። ሀብታም በሆን ደስ ይለኝ ነበር፣ ደስ ይለኝ ነበር። እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። አንተ

ቀረም የመሮች የስራቸውን ይሳ። በነገራችን ላይ ዩቲናስ እና አዶናይ በጣም እየተፎካከሩ ይገኛሉ። ቲክታክ ክሬቲቭ አዋርድ መኪናውን የሚሸለመው ማን ነው? ብዙ ሰዎች ተከፋፍለዋል። አንዳንድ ሰዎች ኢጎ በመሆን፣ አንዳንድ ሰዎች ደግሞ ከእውቀት ነፃ የሆነ ምርጫ እያካሄዱ ነው። አንዳንዶቹ ደግሞ ይሳደባሉ። ሀሳብ መስጠት ትቶ ደም በኢንጃ ፖድካስት የሚባል አለ እና ያቀረበው እንትቶ በዚህ ልክ ባዶ ጭንቅላት መሆን ይቻላል፣ ወረኛ መሆን ይቻላል፣ ምናምን የሚሉ ሰዎች አይቻሉ። እሱን ቪዲዮ ቲክታክ ክሬቲቭ አዋርድ ላይ ለምን አዶናይ ሴፎኒ ቤስ ላይ አይቀርቡም የሚሉ ድምፆችም ነበሩ። ግን የቀረበችው ዩቲናስ ነች። ዩቲናስ እና አዶናይን እስቲ በትንሹ እንግለጻቸው አላለም። ዩቲናስ ማለት ኮንቴንት ክሪኤተር እንዲሁም ደግሞ አጫጭር ሙቪዎችን በመስራት የምትታወቅ ነች። በጣም ክሪኤቲቭ የሆኑ ስራዎች በሜካፕ፣ በድርጊት፣ በትወና ሚስተጋ የለም። አዶናይ ደግሞ የሱ ኮንቴንት ደግሞ አነቃቂ ንግግር በመስራት ነበር የሚታወቀው። አሁን ግን ኮንቴንት እየሰራ ነው ወይ? አይሰራም። እርዳታ ነው የሚሰራ ኮንቴንት ክሬተር። እንደ ኮንቴንት ክሬተር ስናወዳደራቸው አንደኛ አክትረስ ነች፣ አንደኛው ደግሞ አነቃቂ። ያልተነቃቃችሁ ሰዎች እንዲያነቃቃችሁ እሱን መምረጥ ትችላላችሁ። የተነቃቃችሁና ክሬቲቭ የሆናችሁ ክሬቲቭ ስራዎች ላይ መሳተፍ የምትፈልጉ ሰዎች ደግሞ ዩቲናትን መምረጥ ትችላለ። አዶናይ ይበልጣል፣ ይህኑላ ረድቷለ የምትሉ ሰዎች በጣም ከባድ መልሳለሁ። የሚኖር ታውቃለህ፣ የቲክቶክ አዋርድ መናጀሮች፣ አዘጋጆች አምነው መቀበላቸው ሌላ። ኦኬ ኖ በቃ አቅም የለም እንዲህ ነው ለማለት እነሱ ግን ያንን ማድረጋቸው በጣም ማዝ ነው። የካናዳ ፓስፖርት ኖሮት ዋንትያን ያልተቀበለ ማለት ነው ዋንትያን እኔ ዘር ውስጥ አልጋ እንደሌለው አይደለም። ኦሮሞ ስለሆነ አይደለም። ሌሎች ኦሮሞች አሉ ነራቸው አሉ። ለምን እነራችሁ እነጃኔ ኦሮሞች ናቸው ለምን ዝም ያሉት? ወይ ይህስ መናገራቸው ነው። ሳይፈልጉ ቀርተው አይደለም። ለምን አልገባችም? እናም እንትና እንታቆታል። ናቲን ታውቁታላችሁ አይደለ እናት አዲስ ልጅ ዩቱብ የነበረ ልጅ ድሮ ድሮ ዩቱብ የነበረ ልጅ ነው። አሁን ወደ ቲክቶክ መጥቷል። እኔ ከጀመርኩኝ ስምንት ወሬ ነው። ይልቁንስ አለ ከኔ ይልቅ ሶስት ዓመት የሰራችው ዩቲ ምረጧታል። ስለ እሷን ልጠይቅሽ ነበር። አሁን ዩቲ ገብታለች። ዩቲን የሚመርጣት አለ። ዩቲ ብዙ ነገር አልሰራችው ግን እሱን የበለጣት በምን በምን እርዳታ ነው የሚያነሳው? ብዙ ሰው ካናዳ፣ ባክግራውንዱ ምንድን ነው? ሜድ ኢን ካናዳ ለካናዳ ሳይሆን ኢትዮጵያ ከመጣ በኋላ እኮ ልጁ በጣም እየሰራ እኮ ነው። ምንም አልሰራም። ሀዩ ዘ ቤስት ዋን በቃ። አዶኒያ ምን ሰርቶ ነው? አዶኒያ ያልመከረው አንተ ምን ሰራ ብትባል፣ ፎር ኤግዛምፕል ማለት ነው። አዶኒያ፣ ዩቲናስ፣ መላ ኢትዮጵያውያን ወይም ደግሞ የዩቲናስ አድናቂው ዝም ብሎ እንደዚህ ቢሰጣት ራሱ ሽልማቱ የአዶና ትንሽ ግርም የሚያስብለው ምንድን ነው? ዝ አዘ ቻሪቲ ነው አዘ ኮንቴንት ክሬተር ነው። ላንቺ ያልሆነ ቲክቶክ ክሬቲቭ አዋርድ ፕሮፌሽናል አለ። አዋርዱን ባይሰጡሽ ዋንጫ ባታነሽም ከንግስትነቱ መቼም አይፍ አዶናይ የሚባሉ መጥተዋል። አራተኛ ክፍል ሴክስ ማድረግ ጀመርኩ ይላል። የትኛውን ትውልድ እንደሚያስተምር አላውቅም። ይሄ ሁሉ ሰው ሚጮ ለምን እንደሆነ ልንገራችሁ። ሁሉም ሰው ምቀኛ ነው። ሁሉም ሰው ካልተሳካለት ያራል በቃ አረሩ፣ በጣም ተቃጠሉ፣ ይቃጠሉ። የኢትዮጵያን ቲክቶክ በአራት ወር ውስጥ አነቃቃው። በአራት ወር ውስጥ ቫይራል እንዴት መውጣት እንደሚቻል ለህዝቡ አሳያ፣ አጋለጣ። ሁሉም ቲክቶከር፣ ሁሉም ፌመስ መሆን እንደሚችል አሳያ። በቃ ለዛ ነው የጠሉት። እንዴ! ፌመስ ሆኖ ነው ስለቆሎ እንደዚህ ቁጭ ለማለት ፈልገው ነበር፣ አልተሳካላችሁ። አይሁንም ሁሉ ሰው መፈመስ ይችላል። አላ አዶናይ ይመጣው አዶናይ የኛ አሁንም ነገም ከነገዲያም መንግስታችን ነው የቲክቶክ አይኑ አላውቅም፣ ብቻ ከፈለጋችሁ የሀገር መንግስት እናድርገው። አርፈ ቁጭ ብላ እየሰራ ነበር ክልጅ አዶናይ ሲመጣ እከክ

ይሁላችሁ በሚገባን አማርኛ ማውራት ይቻላል። በጣም ቀላሉ አንዳንድ ሰው ላይክ፣ ፎሎ ምናምን ለማግኘት ላይ ነገር ያወራል። የአዶናይ ደጋፊ የዩቲናስ ነቃፊ የሚሆንበት አጋጣሚዎችን ተመልክቻለሁ። የእውነቱን ስንናገር ትክክለኛ ይምሮ ያለው ሰው ዩቲናስ እንደሚመርጥ ባለሙሉ ያልኩበት፣ ሁለቱንም አላቃቸውም። የአዶናይን ስራ ግን በዜሮ ማባዛት በፍጹም አይቻልም። ሰርቷል፣ በትክክል ሰርቷል። ሰዎችን አነቃቅቷል። ያልተነቃቁ አሁን የተነቃቁ ያሉትን አነቃቅቷል። አዶናይ አንተን ያነቃቃሉ ብላችሁ ብታይቁኝ ዋፍ አያነቃቀ ግ ምናምን የሚያደርጋቸው ድርጊቶች ኢቨን ሃይማኖት ላለው ሰው የማይሆኑ ነገሮች ናቸው። ዩቲናስ ደግሞ በተቃራኒ የምሰራቸው ነገሮች ከሃይማኖት ከፖለቲካ የጸዳና ጽድት ያለ ፊልም። ሙቪያችን አላደገም። የአማርኛ ፊልም ብለን የምናማቸውን አማርኛ ፊልምን በጣም ሌላ ሌቨል ላይ የወሰደችው ነች። እና ዩቲናስን የምመርጥበት ፐርፐዝ፣ የኔ እዚህ ጋር መናገር የምፈልገው አዶናይ ብዙ ሰውን ረድቷል፣ ገንዘብ ሰጥቷል። ምን እርዳታ ለውድድር መቅረብ የለበትም። ዩቲናስ እንደውም እሁድ ሴፉ ኦኒቤስ ላይ ስትቀርብ አንድ ሚሊዮን ስገቢ ምን እያደረግሽ ነበረ ብሎ ሴፉም ጭምር እየጠየቃት ነበረ በጣም ነው እዛ ጋር ልብ ብዬ የሰማዋቸው እና አንድ ሚሊዮን ስገባ ብር አሰባስቤ አንድ ሚሊዮን ብር ዲያሊሲስ ለሚያረጉ ገንዘብ ገንዘብ ሰጠች ብሎ ሶ ቮት እንዲያረጋት የተደረገ የሆነ ፓተር ነገር ይመስለኛል። ትክክለኛ ልባቸውን አላ አዶናይ ጋም ስመጣ ብዙ ሰዎች ብዙ ሰው ረድተዋል። ብዙ ሰው ፊት ለፊት አሳይተዋል፣ ፌመስ አድርጓቸዋል። ምናምን ፌመስ ስላደረገ የምታደርጉት ነገር እርዳታ፣ ድርጊት ለህሊና እረፍትና ለሰማይ ቤት በረከት ይሆነናል ብለን ለምንሰራው ስራ ነው እንጂ በሆኑ ያለበት ለውድድር እጩ እንድንሆን ወይ ደግሞ እንድናሸነፍ እኛ የረዳነው እርዳታ እሱ እንደ መስፈርት መታየት ያለበት አይመስለኝም። ክሬቲቭ አዋርድ ላይ ግን ዩቲናስ አንድ አውጥታ እኔ እንደዚህ ስለረዳው እንደዚህ ስላገዝኩኝ ምረጡኝ አላለችም። ስራዋ እንድንመርጥ ያስገድደናል። አዶናይም ወጥቶ እንዲህ ስለሰራው እርዳታ ብዙ ሰውን ስላገዝኩኝ ምረጡኝ አላለ። ብዙ ተመልካቾች ግን የአዶናይ ድርጊት እያዩ ያለው ሰው ቢያደርግ ራሱ እርካታ ለህሊና ረፍት፣ እንዲሁም ደግሞ እንደ ሃይማኖቱ ያው የሃይማኖቱን ድርጊት ለመፈጸም ሊሆን ይችላል ብለን መውሰድ አለብን። ከዛ ውጭ ዩቲናስን መምረጥ አዶናይን መንቀፍ አደለም። አዶናይንም መምረጥ ዩቲናስን መንቀፍ መሆን የለበትም ብዬ አስባለሁ። ሴት ነች፣ እንደውም እናበረታታት ቢባል ወንዶች አዶናይ ላይ ወንድ ሆነ እንዴት ትቀናለ ብሎ ሀሳብ ለሚያነሱ ሰዎች ማለት ነው። ሴትን እናግዛት ቢባል ሲናስን የምናግዝበት ብዙ ምክንያቶች አሉ፣ በሴትነቷ በስራዎቿ ሴትነት ሳይበግራት፣ በተለይ በሙስሊም ሃይማኖት ውስጥ ሆና ደግሞ በጣም በቃ ማለት ሃይማኖቱ የማይፈቅድ ብዙ ጊዜ አባቶች ሲገስ እጽዋት ምን ሲሏል እኔ ሃይማኖት አልወክልም ብላ ብዙ ቻሌንጆችን አልፋ እዚህ የደረሰችበትን ክሬዲት በዜሮ ማባሳት ማለት ለእኔ ትክክላል። አዶናይ ቢያሸንፉ ይሄ ሽልማት የኔና የአንቺ መሆን ስላለበት ለሁለት እንካፈል ቢል የዛኔ ነው አዶናይን እንዳውም ቆበል እናጨበጭብለት፣ እና ለቀጣይ ዋርድ ራሱ እሱኑ ማሸነፍ ብለን ማውራት ያለብን ብዬ አስባለሁ። ይሄ የግሌ ሀሳብ ነው። እናንተ ሀሳባችሁን ኮመንት ላይ አድርጉ። ቲክቶክ ክሬቲቭ አዋርድ ማለት ነው ስለ አመት ፐርፎርማንሳችሁ አይደል አሁን ሲገባኝ፣ ስለ አመታ አመት ሙሉ ስለለፋችሁበት ልፋት ሳይሆን ክሬቲቭ አዋርዱ ሊሰጥ አራት ወር ሲቀረው፣ ወይም ደግሞ አምስት ወር ሲቀረው ያላችሁ ፐርፎርማንስ ነው በጣም የሚለካው። ይህን እንዴት አስተዋልክ ካላችሁኝ ማለት ነው። አመቱ ሙሉ ሲፈጉ ያሉት እዚህ ሰዓት ላይ ትንሽ ጋፕ ከፈጠሩ በቃ ተረሱ ማለት ነው። ይሄ ደግሞ የሰው ሜንታሊቲ ነው። ምክንያቱም የዛሬ ወር ምን በላችሁ ቁርስ ብላችሁ አታስታውሱም። የዛሬ ሁለት ሳምንት ምናምን ብላችሁ ምናምን ትላላችሁ። የዛሬ ሳምንት ስላችሁ ትንሽ ታስታውሳላችሁ። ሰዎች የትላንቱ ነገር እየረሱ ስለሚመጡ በዚህ ነው የሚመዘነው። የሚቀጥለውን አመት ቲክቶክሬት በአዋርድ ልትበሉት የማታስቡ ሰዎች ማለት ነው፣ የመጨረሻዎቹ አራት ወር ላይ ሲሪየስሊ ቴክ አልኩት። ሲሪየስሊ እንዳፎርሹ እዛች ሰዓት ላይ የምታሳዩት ነገር ኤትሜንሰሎት እና ነገር እንድትበሉትም እንዳትበሉትም ሊያደርጋችሁ ስለሚችል ማለት ስለዚህ፣ መስከረም፣ ጥቅምት አሁን እነዚህ ህዳር፣ ታህሳስ እስከ ጥር ያለው ጊዜ ላይ አፈር ከደመ በልጣችሁ በኋላ ከፎረሻችሁ የኛ ህዝብ የሚያውቀው የዛን ጊዜ ላይ የተፈጠሩትን ነገሮች ነው። ስለዚህ በዛ መልኩ እዩት፣ የአራት ወር ሽልማት እንደሆነ ያሉትም የሚመቻቹ የነበራችሁት የሚመቻቹ የተወዳደራችሁት የሚመቻቹ ያብቃን ለሚታወቅ እንዴት ናችሁ ጋይስ ሰላም ናቸው አይ በአዶናይ ዙሪያ ብዙ ሰዎች ሴፉ ሾ ላይ ለምን አይቀርብም የሚል ሀሳብ ሰምቻለሁ እና ለምንድን ነው የሚቀርበው እናንተ ሴፉ ሾ ላይ ለምን ምንም በማስመልከት ነው የሚቀርበው አዶናይ ይህንን ቪዲዮ ለአዶናይ አድርሱልኝ ጋይስ አንተ በጣም ምርጥ፣ በጣም ጀግና፣ በጣም ጎበዝ ልጅ ነክ ኪፕ ጎይንግ። እንዳትቀርብ ማራ መልክ አንተን ነጥብ ለማስጣል ሴፉ ሾ ላይ እንድትቀርብ ብዙ ሰዎች ሜንሽን እያደረጉ ነው። አሁን የያስከው መንገድ ጥሩ መንገድ ነው። በዛው ቀጥል። እኔ አዶናይን የምደግፈው ካናዳ እያለ ነው የእኔ ቆንጆ በሚል ሰዓት ማለት ነው። ስለዚህ እያደረክ ያለኸው ነገር ጥሩ ነው። ብዙ ሰው ንብረት ሀብቱን ሸጦ ካናዳ ለመግባት ጥረት ሲያደርግ፣ አንተ ከዛ መ ኢትዮጵያ ላይ ጥሩ እየሰራክ ነው። ታምር አገር ትቶ ሰው ኢትዮጵያ ከገባ እናንተ በሱ እኮ ልኮሩ ነው የሚገባው ሁላችን ልንኮራ ነው የሚገባው። አገራችን በጣም ትልቅ ሪሶርስ አላት። ፍቅር፣ ሰላም፣ አንድነት፣ መተባበር ካለ መቀየር ይቻላል። የሰው ልጅ ይቀየራል። ስለዚህ እናንተ አዶናይን እያያቸው ሃይማኖት አይልም ብሄር አይልም፣ የሚገርም አቅም ነው ያለው። ገና ከዚህ በላይ አዶናይ ሰርተክ ታሳየናለህ። እኔ ከአንተ በጣም ብዙ ነው የምጠብቀው። ስለዚህ ግዴታ ሴፎ ሾ ላይ ይቅረብላቸው። ፑሽ አታድርጉት። በሚያወራውትን ነው አሁን የሰማችሁትና፣ ሃይማኖት ብሔራዊ ለም ብዙ ሰውን ይረዳል፣ ለውድድር ሊያበቃው ይገባል የሚያደርጋቸው ድርጊቶች አይነት ወሬ ነው ያወራችሁ እና እንዲህ የሚሉ ሰዎች በብዛት ስላሉ ነው ያ ውዳሴ ከንቱ እንዳይሆንበት እያልኩት ነው እንጂ አልሰራም አላልኩም። እንደ ኮንቴንት ግን ውድድር ሲባል የሆነ በኮንቴንት ነው ሰው የሚወዳደሩ አደለም። እግር ኳሱ ላይ እንደውም የሆነ ነገር ተፈጥሯል። ስፖርት ኢንፎርማቲቭ ኮንቴንት ይላል ውድድሩ። ስፖርት ኢንፎርማቲቭ ኮንቴንት እንግዲህ ተርጉሙ ትርጉሙ የስፖርትን ኢንፎርሜሽን በየጊዜው ሰዎችን እየመጣ አብዴት የሚያደረግ ሰው ማለት ነው ስፖርት ሲባል ኢንታየር ጀነራላይዝ ቡድንን ሀገርን ክለብን ምናምን ሳይወክል ማለት በጣም እየተፎካከሩ ያሉት ግን የአንድ ክለብ ደጋፊዎች የአንድ ማለት በማንችስተር የአቢዩኤል የሚባል ልጅ አለ በአርሰናል ደግሞ ጎስጥ የሚባል አለ እነሱ የአንድ ክለብ ደጋፊ ናቸው ስፖርትን አያውቁም እያልኳቸው አይደለም። ስፖርትን በደንብ ጠንቅቆ ያውቃሉ። በተለያየ አጋጣሚ ስለሰማ ግን እነሱ የክለባቸውን መሸነፍ አለማሸነፍን ሪአክት ያደርጋሉ። እና አሁን ውድድሩ በምን እየሆነ ነው? በሰው ቡድን እንዲሁም ደግሞ በቃ የሆነ መስፈርቱን ረስተን ሌላ ዓላማ እንድንከተል እያደረገን ስለሆነ ቮቱ ውጪ ሌላ ዳኝነት መኖሩላ እንዳለበት ይሰማ ራሱን አፕዴት እንዳያደርግ ቮቱ ብቻውን ክሬዲት የሚያገኝ ከሆነ በቃ ሌላ ታሪክ ይፈጠራል ብዬ አስባለሁ። እስኪ ሀሳባችሁን ጀምሩበት፣ እኔ ብዙ አወራሁ። የምንሰራቸው ስራዎች፣ እርዳታዎች ለውድድር ሊያበቁን አይገባም ብዬ አስባለሁ። ከዛ ውጭም ደግሞ ትክክለኛ አዋርዱ የሚናገረውን ሰው ወይ ደግሞ ልክ ትርጉም ስፖርት ቤስት ኢንፎርማቲቭ ኮንቴንት እንደሚለው ስፖርት ላይ እሱን ትቶ ሌላ እንደመረጥ እንደዛ እየሆነ ነው። ሰው እና ተረርታችሁኛል ብዬ አሰባለሁኝ እስኪ የሐሳባችሁን ኮፒ አመሰግናለሁ ሀዋሳ ተሳስታችሁ እንዳትመጡ በጭራሽ ለምን መሰላችሁ ከመጣችሁ ላትመለሱ ትችላላችሁ ምን እኔ ምን አይነት ምርጥ ከተማ እንደወለች ልነግራቸው አልችልም የምር ነው የምላቸው እኔ አንድም ቦታ ቦታ የሚያስብልልኝ ሰው ነው እና ከተማዋ ኦልሬዲ በጣም ታምራለች ጽዳት ምናምን ኤቭሪቲንግ ግን ከዛ በላይ ደግሞ ምን አይነት ምርጥ ሰው ያለበት ከተማ ነው ምን ያደርጋሉ ታዲያ፣ ቲክቶክ ላይ የእኔ ቆንጆ ቲክቶክ እኮ የማይፈቀድ ለህፃናት ነው ማሬ። ለእኛማ እንደውም እድሜያችን ጨርሰን ጥሮት አልወጣን ሰዎች እንጆይ እንድናረግበት ነው የመጣው። እናንተ ህፃናት ክታ ቲክቶክ ውጭ እንጂ እኛማ የት እንሂድ ከሰፈራችን፣ እናቴ ለእኛማ መንደራችን ሰፈራችን ነው እና እናንተ ስራ ያላችሁ ሰዎች ወጣቶች፣ ሰርታችሁ ተለወጡ። ስራችሁ ላይ ፎከስ አድርጉ። ህጻናቶች ደግሞ እንደ እድሜያችሁ ነው፣ ምድቡ ማለት ነው። ርቶ ላይ ትምጡት ካጥናችሁ ውጡ ከቲክቶክ። ወዴት እንዲላችሁ ናለ ቤትቤት ፈርጉሰን ራሱ እንደዚህ ያላኘኩ ቤተሰቦች፣ ቪዲዮቻችን አጠር ያለች ነች። እዚህ ቪዲዮ ላይ ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። የራሴን ሀሳቦች ብቻ ነው ለእናንተ ያጋራሁት። ባላንስ ሆናችሁ ሀሳብ ስጡ። ቪዲዮ ላይ ካድርጉ ሌሎች እንዲሳተፉበት፣ ቻናሉንም ሰብስክራይብ አድርጉ። ቀጣይ በተሻለ ቪዲዮ አገኛቸዋለሁ።